ኢየሱስ ክርስቶስ ወንጌል እንደተሰጠ በእስልምና ይታመናል እንጀል የሚባለው መጽሐፍ እና ያ መጽሐፍ የቱ ነው በዛት የኢየሱስ መምጣት በእስልምና ምንድን ነበር አላማው ምንድን ነው ፈጽሞ አላማውና ኢላማው የሚጠይቅ የሚፈልግ ሰው አለ ፈቃደኛ እኮ ጠይቂልኝ ብለውኝ ነው ማነው የሚጠይቀኝ ማውራት ማውራት ይፈልጋሉ ከእነ ዳኒ እውነት ለሁሉ ጋር የላኩኝ ማለት ነው ማነው ዳንኤል ነው? ሁሉ መጥለው ሁሉ ጊዜ ጃስ ስለው እኮ ወደኋላ ነው የሚያፈገፍገው። የሆነ ነገር እንትን ይልና ጃስ ሲባል ወደኋላ ካልተዋየው ካልተዋየው ይልና እሺ ሲባል ደግሞ ገለልተኛ ሜዳ ላይ እንትን ሜዳ ላይ ይላል። እራሱ ብሎ እኮ ነው እራሱ ገለልተኛ። እና አሁን ደግሞ ታናሾች ልጆች አስራ ስምንት ዓመት አስራ ዘጠኝ ዓመት ምናምን ነገር ውይይት እየጋበዙት ነው ከነሱ ጋር ይጨርስ እስቲ ትንሽ ከነሱ ካመለጠ ወደዛ እናውቃቸዋለን። አሁን ላይ ብሎ በቻት ነው ነው። አይ ጎረቤቶቼ ስለሚያውቁ ድምፄን ካወቁት ይገሉኛል አልፈልግም አለ። ነው ነው። አይ በቃ በቻት ነው የምችለው። ቴሌግራም ላይ በቻት በጽሁፍ ነው የምችለው አለ። አይ በጽሁፍ አሳዩን በድምፅ ነው እሺ ብለን ተው። ነው የሆነ ሰዓት ላይ ደግሞ ከፓስተር ኃይሉ ዮሐንስ ጋር ልክ ስዋይ ደብ ተጠብቆ አሁን በድምፅ መጥቻለሁ አለ። የሆነ ድምፁ የሚያነፋንፍ ድምፅ አድርጎ አሁንም ጸጥ ስንለው በቃ ፈሩኝ ሙስሊሞች ምናምን ነገር አለ። ከዛ ላክንበት ላክንበትና ኦኬ መዋየት ከፈለገ እስቲ መቼ እንደምንዋይ፣ የት እንደምንዋይ፣ በምን አርስት ላይ እንደምንዋይ ሄድና ጠይቆ እስኪ ኦንላይን ናቸው እየጠበቁ ነው ሲባል ምን ልታደረጉኝ ነው አለ

ትናንትና የተማሩ የ18 19 ዓመት ልጆች እንወያይ ያሉት ነው ያሉት። አሁን የዝም በመጫወቻ ሆነ ማለት ነው እና እንደ ማንኛውም ሰው መጠየቅ ከፈለገ መቶ መጠየቅ ይችላል። መማር ይችላል። ቁጭ ብሎ ጥያቄ ካለው መቶ መጠየቅ ይችላል። ይኸው አብዱል ከሪም ሙላ አለ። ብዙ ልጆች አሉ፣ የእኛ ልጆች አሉ ራሱ ማለት ነው። ከፈለገ ማለት ነው ዳንኤል ማለት ነው። ዳንኤል እንደውም የተረጋጋ ሰው ይመስለኝ ነበረ። ልክ ያዘ ሲያደርጉት ደግሞ ስድቡን ይጀምራል ራሱ ማለት ነው። ቃሌ የሚባለው ደግሞ አለ። እሱ ደግሞ ያው የሆነ የሰራው ብልግና አለ ያንን ብልግናውን ይቅርታ ይጠይቅ በይፋ። ምንድነው ያደረገው መሰለሽ አላልዳ ምንድነው የተደበቀ እውነት የሚለው መጽሐፍ ወጥቶ ምንድነው ያደረገው መሰለሽ፣ በፒዲኤፍ አዘጋጅቶ ሙስሊሞችን ይላቸው ነበረ። በፒዲኤፍ አዘጋጀች የላችኋለሁ፣ መታችሁን መውሰድ ትችላላችሁ። ኤቲክስ ነው ከመጽሐፍ አንጻር የአንድን ሰው መጽሐፍ የለፋበትን ብዙ የደከመበትን መጽሐፍ አውጥተሽ በፒዲኤፍ አድርገሽ ኤቲክስ ነው ማይ ወላሂ እንደዛ የድምፅ መረጃዎች አሉኝ እኔ፣ ካስፈልገ አሁን ራቅ ያለ ቦታ ነው ያለው እንጂ ቤቱ ከፍቶ መጽሐፉን ከተቸ በኋላ ምንድነው ያላቸው ለሙስሊሞች፣ ሙስሊሞች ማለት እሱ ምንድነው መጽሐፉን አራክሰው ሰው እንዳይገዛው ለማድረግ ነው እነሱ የሚያስቡት። ነገር ግን ምን አለ፣ ይኸው መጽሐፉን ይገሃለ ሙስሊሞች መውሰድ ትችላላችኋል። ያን ነገር አምኗል። ኦኬ ካማ ካመነ አመነ ነው። ኦኬ፣ ጥሩ አይ ጥሩ። ግን ይቅርታ አይጠይቅ ነው። ኤቲክስ አይደለም እሱ መወያየት ካለበት ዳክተራሱ ዶክተር ይወያይ። የሚወያይ ነው ሳይሩ ማለት ነው። ለመናገር ካይሩፍ በጣም የተሻለ ነው። ስድብም ብዙ አላይበትም። ግን እሱ አላለኝም። ልወያይ አላለኝም፣ በመጻፉ ዙሪያ። ባለፈው እዚህ ገብቼ በነበርኩ ሰዓት ካዚ ነው እንደም ጠርተው ነይ ብለው ለጌጄ መሐመድ እና እሱ መሐመድ፣ በተለይ ለምንድን ነው ወይ መሐመድማ እንትን ነው ገና ነው። ስነ ምግባር ራሱ ገና ነው። ገና ነው ራሱ ስነ ምግባር፣ ስነ ምግባር የለውም። ቢያንስ እነሱ ይሻሉ ነበር ቢያንስ ማለት ነው። ዳንኤል እንዳልኩሽ ውይይት አሁን በጣም ሞቷል፣ ወድቋል፣ በአሁን ሰዓት ማለት ነው። ምንድነው መሰለሽ እኛ መዋየት ችግር የለውም ግን እናነሳቸዋለን። አሁን ለምሳሌ ትላልቅ አስተማሪዎች አላቸው። ዶክተር ተስፋዬ ሮቤል የሚባል አለ አሁን ለምሳሌ ሁሉንም የሚያስተምራቸውን ጎበዝ፣ የበሰለ ምራቅ የዋጠ ሰው ማለት ነው። አሁን ለምሳሌ ከሱ መዋየት እንችላለን። የውይይ ጥሪም ይጥሪ ማርቅ አቅርቤለት ሁላ አቃለሁ። ለምሳሌ ኤግዛምፕል ነው ብነግርሽ ካስፈለገ ማለት ነው፣ ካስፈለገ ማለት ነው። አይ ውይይት እወያያለሁ ካለገ ማለት ነው። እስቲ ተማሪዎች ስላሉ ከነሱ ካለፈ ጥሩ ነው ካለፈ መጀመሪያ ሲለፍ እንደዚህ ስለምትላቸው እኮ ነው። ለምንድነው ከኛ ጋር የሚያይዋየው ከተማሪዎች ይለፉ ይለናል። ንቀት አለበት እኮ ነው። ንቀት አይደለም። አይ እንትናቸው እውቀታቸው ይፈተሻ። እኔ በምን አቃለው። በደንብ ይወቁ አያውቁ። ዳር ላይ ሆኖ ድንጋይ መወራወር እንደዚህ ቀላል መሰላቸው እንዴ? ውይይት ራሱ ማለት ነው። መጥተውስ ይፈተሹ ነው ጥያቄው። ይፈተሹ ተፈተሹ ነው። ኑና ጥያቄ ጠይቁ፣ ተፈተሹ እኔ ቀለል ያለ ጥያቄ ነው ኦብዘርቨር የሚባልም ልጅ እንደዚህ በጣም ዳር ላይ ሆኖ በጣም ሲፎክር ነበረ። ከዛ በጣም እንትን ሲል እዚህ ቤት አምጥተህ የምናደርገው ጥያቄ ቀለል ያለ ስላሴ ላይ ልወያይ ሲል፣ ስላሴ ላይ ትወያያለ፣ ግን መጀመሪያ ግን ምንድነው የምናደርገው? ጥያቄ ቀለል ያለ ጥያቄ ልጠይቅና እውቀትን ልፈትሽ አልኩት። እሺ ፈትሸኛል። ሐዋርያ ስራ ምራ ሰባት ላይ ስጠይቀው አላጠናውም ማለት ከዛ፣ በቃ አጥንተና ስንለው ሻለ በቃ አርፎ ተቀመጠ። ይሄው ከስር ነው ከስር ነው በቃ ታብታብ ያደርጋል። ማ ይቅርታ አድርግልኝ የነቀው አይደለም። አንድ አቢሲኒያ የሚባል ልጅ እንደዚሁ በመጽሐፍ ቅዱስ አጠባበቅና በቁርአን አጠባበቅ ስራ ካልተወያየዋል። ከዛ መጣ፣ የሆነ ቤት አገኘሁት። ችግር የለም ወላሂ እወያያለው ግን እውቀትህን አላውቀውም እኔ አንድ እውቀት ጥያቄ ትጠይቅ አልኩት። ምን ሲለኝ ናጋም የናማጋዲ የናማጋዲ ጽሁፍ መቼ ነው እንትን የተባለው ምን ምን ኮንቴንት አለው። እሱን ከመለስክ ወላሂ እንደው ያያለው። አያውቀውም ራሱ ናጋማዲ ምን እንደሆነ እንኳን አያውቅም ራሱ ልጅ መጨረሻ ላይ አሁን ላይ በሰለ መጨረሻ ላይ በስሉ እንትን ሲል፣ አሁን አየህ፣ በስላ አሁን ላይ ስለዚህ ቢያንስ እንኳን እንደዚህ ደቂቃ ንጓይ ዲቤት እናደርግ ምናምን የሚለውን ተውና ቢያንስ ጥያቄ ጠይቅ፣ እንደዚህ ጥያቄ እንጠያየቅ፣ ከፈለክ እንማማር ከፈለክ አልኩት። ለምን እንትኑ ነው ማለት ነውና ይንቀናል ምናምን ነገር ይላሉ እንደሱ። እኔ ወላሂ ንቀት አይደለም፣ ንቀት አይደለም። እንደውም የሚያክሰው ሲመጣ ሞርት እማማር ያለሽ። ግን ይሄ ፉከራ የሚፎከር ሰው ሲፎከር ከፎከረ በደንብ አድርገሽ ማስተንፈስ እፈልጋለሁ። እንደዚህ የሚፎከር ሰው መማማር የሚፈልግ ሰው መዋየት የሚፈልግ ሰው ምናብ በሰራት መጥቶ ሊጠይቅ ይችላል። ነገር ግን ዳር ላይ ሆኖ ይፉከራ፣ እኔ አይችለኝም፣ ይዋጣልኝ ምናምን ነገር እንደ ድብድብ የሚያረግ ሰው ካለ ግን ቁጭ ብሎ እንዲማር ነው ማድረገው። ቁጭ ብሎ እንዲማር ራሱ ማለት ነው። ወላ ዳንኤል መጥተው ወላ ቃሌ መጥተው ቴዎሎጂ አጥንተናል። ግሪክ አጥንተናል ምናም የሚሉ ሰዎች መተው ቁጭ ብሎ እንዲማሩ ነው የምናረጋቸው ነገር ኩሽ እኔ ተማሪዎች አሉኝ፣ በጣም ያሰለጠንኳቸው ተማሪዎች አሉኝ። የእነሱ መለማመጃ ነው። መጀመሪያ እኮ አንድ መድኃኒት ሲሰራ ምንድን ነው የሚሰራው ሰው ላይ ነው የሚሞከረው? ማሂ መድኃኒት ኤክስፐርት ኤክስፐሪመንት ስትሰሪ ምንድን ነው የሚደረገው? በሳይንስ ማሂ ምን ላይ ነው የሚሞከረው? አንድ መድኃኒት መድኃኒት ከመሰራቶች ምን ላይ ነው የሚሞከረው? ይኸውልሽ፣ ከሥሪ ጽፉልሻል ምን ላይ ነው የሚሞከረው? አይጥ ላይ ነው መጀመሪያ የሚሞከረው። ስለዚህ ስለ አይጥ እያወራን ስለ ሰው አናወራ መቼ። መጀመሪያ አይጥ ላይ ነው ሙከራ የሚደረገው ማለት ነውና ምን ለማለፈልጌ ነው አይጦችን አይጥ ላይ ነው ሙከራ የሚደረገው። አይጥ ማለት አይጥ ላይ ነው መጀመሪያ የምትሞክረው። ስለዚህ አረ በደም እንዲሰሙ ነው፣ በደም እንዲሰሙ ነው። አይጥ ላይ መጀመሪያ ነው የሞከ አይጥ አይጦችን በአይጥ ነው የምትምላቸው። ይቅርታ አድርጊልኝና ማለት ነው መድኃኒቴም ማለት መድኃኒቴ የምጠቀመው አይጥ ላይ ነው መጀመሪያ የምጠቀመው። አሁን ምንድን ነው የምታደርገው? መድኃኒቶቼ ናቸው። እኔ አሁን የማስተምራቸው ልጆች መድኃኒቶቼ ናቸው። መድኃኒቶቼን ደግሞ ሙከራ ማረገው አይጥ ላይ ነው። ከዛ በኋላ አይጥ ላይ ሲሰራ ነው ነው፣ ምሳሌ አነጋገር ነው። መቼ ማይጥ ነን ብሎ አያስቡም። ያው መልካቸው አይጥ ሊመስል ይችላል፣ ግን እሱ አይደለም እሱ ያላ ሰራ ነው። ፈልገት ያመጡትም አይደለም። እነሱ እነሱ ፈልገው ያመጡትም ነገር አይደለም። እራሱ እሱ አይደለም። አሁን ነጥቡ ፐርሰናል እያናደርገው ማለት ነውና፣ ዋናው ነገር ምንድነው? ያው አይጥ ላይ ነው መጀመሪያ የሚሞከረው መድኃኒት። ስለዚህ ተማሪዎች መጀመሪያ የሚሞክረው አይጥ ላይ ነው መድኃኒት የሚሞክረው ማለት ነው። ከዛ በኋላ ነው ከአይጡ ካለፈ፣ አይጡ ላይ በደንብ የሚሰራ ከሆነ ከዛ በኋላ ሰው ላይ ይሞከራል። አይ ቲንክ ገብቶሻል። በጣም ገብቶኛል፣ አመሰግናለሁ። ያው እነሱም ሰምተዋል። በእርግጥ ከስላለ በደንብ ነው አንጫጫቸው። ገና አንድ ወር አንጫጫቸዋለሁ። አጀንዳ እየሰጠው ማለት ነው። እንደዛ ነው አጀንዳ እየሰጠው ስም ሳላነሳ እንደዛ ነው ማንጫጫቸው ማለት ነው። ስለኔ እንዲያወሩ አንድ ወር አረጋችኋለሁ። በመጽሐፌ እኮ ጠዋት ታትሞ ማሂ የተደበቀ እውነት የሚለው መጽሐፍ ጠዋት ታትሞ ገና ታተመ ሲባል ቤት ከፍተው ሲንጫጩ ነበረ። አስተዋወቁልኝ መጽሐፉ ታትሞ የነበረው ግማሹ በአንድ ቀን አለቀ። ስራ ነው ያበዙብኝ ራሱ መጽሐፍ ወዲያው አለቀ፣ ግማሹ አለቀ። ከዛ በሳምንቱ ሙሉ ለሙሉ አለቀ። መጽሐፉ ከገበያ እንዲጠፋ ነው ያደረጉብኝ። ጥሩ ማስታወቂያ ራሱ ማለት ነው። ለከና መጽሐፉን አንብበውታል መጽሐፉን ያየው ልጅ ነው። በእርግጥ መሐመድ ነው፣ እዚህ መጣና የኝና ትክክት ግባባላችሁ እንደ መጽሐፍ ናቸዋለሁ። ወይም በመጽሐፍ ማውራት መሐመድ ገና ነው፣ ለአቅመ ውይይትም አልደረሰም። ገና ነው እሱ እንኳን ይቀረዋል ብዙ ነገር። ባዩ ሌሎቹ ናቸው ትንሽ የሚሻሉት። መሐመድ አንደኛ ጋጥ ወጥም ነው፣ ጋጥ ወጥም ነው። ጋጥ ወጥ መሆኑን ደግሞ ራሳቸው ክርስቲያኖችን ብዙ ይመሰክራሉ ማለት ነው። ዝም ብሎ ነው ራሱ የሚጠቀምባቸው እንትኖች፣ ዝም ብሎ ነው፣ አይመጥንም ራሱ። ባዩ በሰል ያለ ሰው ጥሩ ነው እንዳልኩሽ ቃሌ የተሻለ ነገር ይኖረው ነበር ግን ቃሌ የሰራው የተደበቀ እውነትን በቢዲፍ አዘጋጅቶ ማሰራጨቱ ነው። እራሱ ብልግና ነው፣ ያ ነገር ኤቲክስ አይደለም። ነው እሱን ይቅርታ ይጠይቅ ነው መጀመሪያ የተባለው እንጂ ከበሰለ ሰው ጋር ማውራት እኮ ረጋ ያለ ሰው ደስ ይለኛል። ይኸውልሽ ይሄ ነው የነበረው፣ የተደበቀ እውነት ሲወጣ መጽሐፉ እንደዚህ ነበር። ሲንጫጩ የነበሩት አንዱ ለአንዱ እንኳን አይደማመጥም እንዴ ነው አንቺ አጀንዳ የምንሰጣቸው ማለት ነውና እኛ ያው ስራ እየሰራን ያለ ነው ስራ ይስሩ ያስተምሩ የራሳቸውን ትምህርትም የኛንም ንጽጽርም ይስሩ ችግር የለውም አንድ ሰው ስለ ቁርአንና ስለ ባይብል አያወራ አይባልም ኮምፓራቲቭ ሪሊጅን ላይ በቅድስት ሥላሴ የመንፈሳዊ ዩኒቨርሲቲ ላይ ዩኒቨርስቲ ኮሌጅ ውስጥ ማለት ነው እንደዚህም ሳርቤት ያለው የፕሮቴስታንት ኮሌጅ ውስጥ ኮምፓራቲቭ ሪሊጂንና ኮምፓራቲቭ ቲዮሎጂ የሚባል አንድ ኮርስ አለ እስልምናም በተመለከተ ራሱን የቻለ አንድ ኮርስ አለ ራሱን የቻለ ወንደርፉል ነው። ስለ እስልምና ሰዎች እንዲያውቁ ማድረግ ምንም ችግር ያለው አይመስለኝም። እንደዛው እነሱም እስልምና ላይ እየሰሩ ያስተምሩ፣ እኛም ደግሞ እናስተምራለን የራሳችንን፣ እኛም እናስተምራለን። ሰው የፈለገውን ነገር የሚበጀውን ከሚፋጀው መለየት ይችላል። የግድ ደግሞ እንትን አይደለም፣ ራሱ ሪሲሊንግም መሆን የለበትም። ድብድብ አይደለም፣ ይሄ የህይወት ጉዳይ ነው። ድብድብ ላይ የሆነ አቅም ያለው የትሬኒንግ ያደረገ የፈረጠመ ጥሩ ምግብ የበላ ሊያሸንፍ ይችላል። ያ ማለት ትክክል ነው ማለት አይደለም። ራሱ እኔ በደንብ ስልጠና ካደረግኩኝ በደንብ አድርገኝ ልመታቸው እችላለሁ፣ ግን እሱ አይደለም ነጥቡ፣ ድብድብ አይደለም። እውነት አንድ ሰው ይዞ ቃላትን መግለጽ የማይችል ሰው ሊኖሩ ላይ ይችላል አይደል? ማይ አንዳንድ ጊዜ እውነቱን ራስሽ ጋር ሆኑ እያወቅሽው ሰዎች በአፈጮሌነት ምናምን የሆኑ ነገር አድርገውሽ ምናምን ነገር እንደዛ አጋጥሞሽ አያውቅም? ያ ማለት ግን እውነት አለው ማለት አይደለም። የሆነ ይቆጭሻል ራሱ በቃ ንግግር አለመቻሌ እንጂ ምናምንና በአፈጮልነት ጦጦጦ ላያደረጎ ይችላሉ ሰዎች፣ ግን እውነትነት የላቸውም። ያን ደግሞ ፖለቲካ ሊደሮች ጋር ማየት ትቻያለሽ። የፖለቲካ ሊደሮች ወይም የፖለቲካ መሪዎች ይንጣጣሉ ምናምን ነገር ያለው በቃ ጥሩ እንትን ያለው ጥሩ አንደበት ያለው ጥሩ ደግሞ የማናገር የማሳመን ችሎታ ያለው ሰው ያንን እውነት ያለውን ሰው እንትን ኢቭን ፍርድ ቤት ራሱ ሲንተባተብ ራሱ አንድ በቃ እውነት ያለው ሰው ሲንተባተብ ሊሸነፉላ ይችላል ራሱ እውነት እውነት የሚባለው ነገር ረጋ ብሎ ሰው የሚመረምረው ነገር ነው። ይሄን ወይ ማለት ነው። ሌላ ጥያቄ ያለሽ? አይ ሌላ ጥያቄ፣ በዛን ሰዓት የኢየሱስ መምጣት በእስልምና ምን እንደነበር አላማው ምን አላማውና ኢላማው አላማውና ኢላማው በሶቱ ማይዳ ምዕራፍ 5 ቁጥር 17 በሶቱ ማይዳ ምዕራፍ 5 ቁጥር 73 በሶቱ ማይዳ ምዕራፍ 5 ቁጥር 116 ላይ ጌታዬ ጌታችሁ አንድ ነው እርሱን በብቸኝነት አምልኩት የሚል ነው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይም የምለውንና የምናገረውን ትእዛዝ ሰጠኝ አለ ምን ሰጠኝ አለ ሚስ የምለውንና የምናገረውን ምን ታላቁና ፊተኛው ትእዛዝ ደግሞ አለ ሲያስተምር ኢየሱስ። ማርቆስ 12 29 ላይ ታላቁና ፊተኛው ትእዛዝ ምንድነው? አለ ጌታ አምላካችን አንድ አምላክ፣ አዎ ጌታ አምላካችን አንድ ጌታ ነውና የሚል ነው። ስለዚህ ታላቁና ወይ እሱ ተልእኮ፣ ዋናው ተልእኮ የተሰጠው ትእዛዝ ጌታ አምላካችንም አንድ ጌታ ነው የሚል ነው። ከዛ በኋላ ማህበራዊ ትምህርቱ ደግሞ ምንድን ነው? መፋቀር ነው። ባለንጀራ እንደራስህ ውደድ። ወይም ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 34 ላይ አብ እኔን እንደላከኝ ምንድነው? የሚለው እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጥቻችኋል። አዲስ የሚያደርገው ከምንድነው? ባለንጀራ እንደራስ ወደድ ከሚለው ማህበራዊ ህጉ ላይ እኔ እንደወደድኳችኋል። እሱ የወደደው ሰዎችን ከራሱ በላይ ነው። ልክ እንደዛ እርስ በእርሳችሁ ከራሳችሁ በላይ እርስ በርሳችሁ ተዋደዱ፣ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉናል። ሐዋርያቶቹ በዚህ ልክና መልክ ነው ራሳቸውን ያሳለፉት። ስለዚህ ማህበራዊ ትምህርቱ ይሄ ነው። ፋንዳሜንታል ቲቺንግ ግን እስራኤላዊዊ ስማ ጌታ አምላካችን አንድ ጌታ ነው የሚል ነው ትምህርቱ። ይሄን ይመስላል የትምህርቱ ጭብጥ ወንጌሉ። ስለዚህ ኢየሱስ የመጣው ሰዎችን፣ የእስራኤል ልጆችን ለአንድ አምላክ ብቻ መገዛት እንዳለባቸው ያንን የዛን አምላክ አንድነት ለማስተማር ነው እንጂ የመጣው ሌላ ዓላማ የለውም ማለት ነው። አዎ ሌላ ምን ዓላማ ይኖረዋል ብለሽ ነው ዮሐንስ ወንጌል 173 ላይም እውነተኛ አምላክ ብቻ ነው እንኮ አንተ ነህ። ስለዚህ ለሱ የተሰጠው ወንጌል ማለት ይሄ ነው። ለኢየሱስ የተሰጠው ወንጌል ማለት እንጂ ለኢየሱስ የተሰጠው ይሄ ነው። በቃ ዓላማው ጌታን መስበክ ብቻ ነው። አዎ የዘላለም ይወት ማግኘት ዮሐንስ ወንጌል 17 2 ላይ ምንድን ነው የሚለው በስጋ ሁሉ ላይ ስልጣን ስለሰጠው ለሰጠው ሁሉ የዘላለም ይወት እንዲሰጣቸው አክብረው አለ። ከዛስ እውነተኛ አምላክ ብቻ ነው እንኮ አንተ ነህና የላከውን ኢየሱስን ያውቁ ዘንድ ይቺ የዘላለም ይወት ናት አለ። የዘላለም ሕይወት ምንድን ነው? አንድ ሰው የላከውና የተላከው ማወቅ ነው። የላከው አንድ አምላክ ነው ብሎ ማመን፣ የተላከው ደግሞ መልእክተኛ ነው ብሎ ማመን። መልእክተኛው ደግሞ ከአንድ አምላክ የተቀበለው መልእክት ምንድነው? ወንጌል ነው። ያ ወንጌል ምንድን ነው? በቀጥታ የተጠቀሰው ነገር እዛ ጋር የተጠቀሰው ነገር ነው። ምን የሚል ነው? እስራኤል ስማ፣ ጌታ አምላካችን አንድ ጌታ ነው የሚለው ታላቅና ፊተኛው ትእዛዝ ብሎ ያስቀመጠው ይሄ ነው። ወንጌል አንድ ወንጌል የሚባለው የነበረው ማለት ነው መልእክተኛ መሆኑን መልእክቱን ይዞ የመጣው ማለት ነው። ከዛ አንጻር ነው ምንድነው የሚለው፣ የምለውና የምናገረውን ትእዛዝ ሰጠኝ፣ ትእዛዚቱም የዘላለም ሕይወት እንደሆነች አውቃለሁ ይላል። ስለዚህ የዘላለም ሕይወት ናት ትእዛዚቱ። የዘላለም ሕይወት አንድ ሰው ማግኘት ከፈለገ ታላቁና ፊተኛውን ትእዛዝ፣ ጌታ አምላካችን አንድ ጌታ ነውና የሚለውን የአንድ አምላክ የተዋህዶን አስተምሮት መቀበል አለበት አንድ ሰው ይሄ ነው። ስለዚህ ኢቨን እንኳን በእናንተ መጽሐፍ ያለው ቅሪት ይሄ ነው። እሺ አመሰግናለሁ፣ ተመልሶልኛል። ሌላው ጥያቄ አሁን ወደ እስልምና ስመጣ እስልምና ነቢዩ መሐመድ ቁርሃን በነቢዩ መሐመድ እንደወረደ አንደኛ ቁርሃን ማለት ራሱ የቃሉን ትርጓሜ እንድትነግረኝ ነው ፈልገው። ሁለተኛ ነገር ደግሞ መጽሐፉ የቁርሃን መጽሐፍ የተጻፈው ነቢዩ መሐመድ ካለፉ በኋላ ነው ሙሉ ለሙሉ ተጽፎ የወጣው ወይስ እሳቸው እያሉ ተጽፎ አልቆ ነበር? አዎ ጥሩ ጥያቄ ነው። ቁርአን ማለት ትርጉሙ ሪሳይቴሽን ማለት ነው፣ መነባነብ ማለት ነው። ቁርአን ማለት መነባነብ ምንድነው? በጭንቅላት ታፈዞ በምላስ የሚደረግ መነባነብ ነው፣ ሪሳይቴሽን ማለት ነው። ሚሞራይዝ የሚደረግ ነገር ቁርአን ይባላል። ካላህ ዘንድ ቁርአን ማለት ሲምፕሊ ሪሳይቴሽን ማለት ነው፣ የቃሉ ትርጉም ከሆነ የፈለግሽው። ቁርአን የተጻፈው መቼ ነው ስትይ ረሰላለ ሰለም በነበሩበት ሰዓት ላይ ሄትሮጂኒስ በሚባል ማቴሪያል ላይ ነው የተጻፈው። ሄትሮጂኒስ ማለት በበጋ አጥንት ላይ፣ በዝስ ድንጋይ ላይ፣ በብራና ላይ፣ በደንገል ላይ ደንገል ማለት ፓፒረስ ማለት ነው፣ በተምር ቅጠል ላይ፣ በዘንባባ ቅጠል ላይ፣ በሸክላ ላይ፣ በተለያየ ነገር ላይ ሄትሮጂኒስ በሚባል ማቴሪያል ረሰላ ደሰለም እያሉ ከዚያ ዓለም ከማለፋቸው በፊት ተጽፏል። ማለት 23 ዓመት ነው የወረደው ከ60 ሰሓባዎቹ በተለያየ ሄትሮጂኒስ በሚባል ማቴሪያል ላይ ይጽፉ ነበር። ከዛ በኋላ ነው የማማ ጦርነት በሚባለው ላይ ረሰላለ ሰለም ካለፉ በኋላ አቡከር ሲዲቅ ኸሊፋ በነበረበት ሰዓት ላይ በሆሞጂኒስ ማቴሪያል ላይ በአንድ ብራና ላይ እንዲቀመጥ የተደረገው ማለት ነው። ዋን ቮሊዩም ላይ ማለት ነው። ይሄ ነው ታሪካዊ ዳራው። ታሪካዊ ፍሰት ሚስ ሙሉ ለሙሉ አንድ ላይ ተጠቅልሎ አንድ ጠረዝ የሆነው ማለት ነው። ረሰላለ ሰለም እንትን ካሉ በኋላ በአንድ ማቴሪያል ላይ ማለት ነው። በተለያየ ማቴሪያል ላይ ነው የተቀመጠው። በአንድ ማቴሪያል ላይ ብቻ እንዲቀመጥ የተደረገው ረሰላለ ሰለም ካለፉ በኋላ ነው እራሱ። በአቡበክር ሰዲቅ ኸሊፋ በነበረበት ሰዓት ላይ ነው፣ በዛን ሰዓት ነው። ከዛ በፊት ግን በተለያየ ማቴሪያል ላይ ነበር የተጻፈው። እዛ ላይ ሌላ ጭማሪ እንደሌለበት በምንድነው እርግጠኛ መሆን አላህ በቁርአን ውስጥ ተነገረ ከተጻፈ ሙሉ አንድ ላይ ተሰብስቦ በሚጻፍበት ሰዓት ሌላ ጭማሪ እንደሌለበት በምን እንደሆነ እርግጠኛ አላህ በቁርአን ውስጥ ቃል ገብቷል። ለምሳሌ አሁን ጥንት የነበሩ መጽሐፍቶች አደራ ኃላፊነት የሰጠው ለሰዎች ነው። ሱረቱ ማይዳ ምዕራፍ አምስት ቁጥር 44 ላይ ስትመለከቺ ያላህን ቃል ያላህን ንግግር ያላህን መጽሐፍ እንዲጠብቁ በተደረጉት ላይ አለ። ስለዚህ ኃላፊነት የሰጣቸው ለሰዎች ነው። ሰዎቹ የሆነ ነገር ቢያደርጉ ሌላ ነብይ ይመጣል ያስተካክለዋል። እንደተበረዘም የቀድሞ መጽሐፍቶቹ የመበረዝ አደጋ እንዳላቸው ሱረቱ አል ኢምራን ምዕራፍ 3 ቁጥር 71፣ ሱረቱ በቀራ ምዕራፍ 2 ቁጥር 75፣ ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ይናገራል። አሁን ቁም ነገሩ ምንድነው? ከረሱ ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። ሱረቱ አሕዛብ ምዕራፍ 33 ቁጥር 40 ላይ እንደዛ ነው። መሐመድ ከወንዶች ልጆቻችሁ መካከል የማንም አባት አይደለምና የአላህ መልእክተኛና የነቢያት መደምደሚያ ነው ይላል። ስለዚህ ከረሱ ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ ስለሌለ ኃላፊነቱን ራሱ አላህ ወስዶ ስረቱ ሂጅር ምዕራፍ 15 ቁጥር 9 ላይ ቁርአንን እኛ አወረድነው፣ እኛ ለርሱ ጠባቂዎች ሆነን አለ። በመልኩ ነው የሚጠብቀው ብለን ስንል በስረቱ ቂያማ ምዕራፍ 75 ቁጥር 17 ላይ እንደዛ ነው። ቁርአንን ባነበብኩ ጊዜ፣ ካነበብኩ በኋላ በልብ ላይ መሰብሰቡ የኛ ፋንታ ነው ይላል። በልብ ላይ ነው የሚሰበሰበው። ኦራል ፎርም ነው ራሱ ቁርአን ግራፊ ፎርሙ ላይ እንዳይጨመር ታፍዞ ያለ ነው። በሰዎች ጭንቅላት ውስጥ ሚሞራይዝ ተደርጎ ነው የተደረገው። ሱረቱን ቀመር መራፍ 54 ቁጥር 17 ላይም እንደዛ ነው የሚናገረው። ቁርአንም ሚሞራይዝ እንድታረጉት አገራ ነው። ሚሞራይዘር የት አለ ብሎ ይላል ሚሞራይዘር የት አለ ብሎ ይናገራል። ቁርአንን በቃላችሁ እንድታስታውሱት አገራ ነው እያለ ይናገራል። በሱረቱል ፉሲላት መራፍ 41 ቁጥር 41 እና 42 ላይ አሸናፊ መጽሐፍ ወደና ወደነሱ በመጣዳ ግዝጭ ጊዜ የማያምኑ ጠፊዎች ናቸው። ከፊቱም ከኋላውም ውሸት አይመጣበትም ካለማቱ ጌታ የተወረደ ነው ይላል። ከፊቱም ከኋላውም ውሸት አይመጣበትም ካለ ውሸት የሚባል ነገር አይመጣበትም። ከፊቱም ከኋላውም ምን አይመጣበትም? ውሸት አይመጣበትም። ለምን ካለማቱ ጌታ የተወረደ ነውና። ስለዚህ ሰዎች አይጨምሩበትም፣ አይቀርም፣ መሰረዝ፣ መደለስ፣ ማረም፣ ማስተካከል መቀነስ መጨመር የሚባል ነገር ቁርአን ላይ የለም። ቁርአን ላይ አይደለም ሰዎች ይቅርና ረሱል ላይ ሰለምም፣ ጅብሪል አለይሂ ሰላምም በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ብቻና ብቻ ነው። ከዛ ውጭ ምንም ኃላፊነት የለባቸውም፣ ድርሻም የላቸውም በቁርአን ላይ ማለት ነው። እና ይሄ ነው ይሄ ነው ትልቁ ነገር። ቁርአን እንደዛ ነው። ሰዎች የጨመሩት የቀነሱት ነገር የለም። ካለም ደግሞ ማስረጃ ማቅረብ ያለባቸው ሰዎች ናቸው። ኦሪንታሊስቶችም እንደዛ ነው የሚናገሩት። በረሰላለ ሰለም ጊዜ የነበረው ቁርአን አሁን ላይ ካለው ቁርአን ጋር ልዩነት የለውም። ችግሩ ቁርአን ግን ካምላክ ነው ብለው አያምኑ። ከአይዱ አይኖች ከምናምን ነገር የተውጣጣ ነው ማህመድ ስማርት ስለነበረ በጣም ስማርት ስለነበረ ብሪሊያንት ስለነበረ ከተለያየ መጽሐፍ የወሰደ ነው እንጂ ብሎ ነው የሚያምኑት። በዛ በረሰላለ ሰለም መጽሐፍ ላይ ሰዎች እጃቸውን አስገብተዋል የሚል እምነት የላቸውም። በጥናታቸው ላይ እንዳያዩት ከሆነ እንዳገኙት ከሆነ ማለት ነውና ከዛ አንፃር ነው የሚታየው። የኢየሱስ ክርስቶስ ወንጌል እንደተሰጠ በእስልምና ይታመናል እንጀል የሚባለው መጽሐፍና ያ መጽሐፍ የቱ ነው መጀመሪያ የነበረው መጽሐፍ ማለት ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ ምንድን ነው የተሰጠው ስንል ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ቃልህን ሰጠኋቸዋል ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የምትሰሙት ቃል የላከኝ እንጂ የእኔ አይደለምና አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኛ በእርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው የሉቃስ ወንጌል ምዕራፍ አምስት ቁጥር አንድ ላይ የአምላክን ቃል ይሰብክ ነበር ይላል። የሉቃስ ወንጌል ምዕራፍ አራት ቁጥር አስራ ሰባት ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል አለ። አሃ ከአምላክ ዘንድ ለኢየሱስ የተሰጠው ቃል ወይም ትእዛዝ ወንጌል ይባላል ማለት ነው። ማርቆስ ወንጌል ምዕራፍ አንድ ቁጥር አንድ ላይ የኢየሱስ ወንጌል መጀመሪያ ይልና፣ ቁጥር 15 ላይ ምን ይላል? የአምላክን ወንጌል እየሰበከ መጣ። ኢየሱስ ምን አለ? በወንጌል እመኑ። እመኑ ሲል በወንጌል እመኑ ሲል ማርቆስ ነበር ያኔ ኖ ማቴዎስ ነበር አልነበረም። የሉቃስ ወንጌል የሚባል ነበር አልነበረም። የዮሐንስ ወንጌል የሚባል አልነበረም። በወንጌል እመኑ ሲል ከአምላክ ዘንድ ወርዶለት ተሰጥቶት የነበረው ወንጌል አለ፣ ስለ እሱ ነው እያወራ ያለው። ኢየሱስ ማስተማር ሲጀምር እድሜው 30 አመት ሆኖት ነበር ይላል ምን ላይ ሉቃስ 3 32 ላይ ሉቃስ 3 23 ላይ ኢየሱስ ታዲያ ከማስተማር ከመጀመሩ በፊት ከሌን ወለደ ከሌን ወለደ የሚባለው ነገር ምንድነው ካልን የኢየሱስ የትውልድ መጽሐፍ ነው የሚለው ማቴዎስ 1 1 ላይ የኢየሱስ የትውልድ መጽሐፍ ነው ማለትና ወንጌል ነው ማለት ይለያያል ስለዚህ አራት ወንጌል የምታያቸው በአንድ ወቅት የነበረና የጠፋውን ወንጌል መሰረት አድርገው የተጻፉ ናቸው አይ ቲንክ የአዲስ ኪዳን መግቢያ ላይ አዲሱ መደበኛ ትርጉም መግቢያው ላይ ምንድን ነው የሚለው? እነዚህ አራቱ ወንጌሎች ምንጭ አላቸው። ምንጫቸው ምንድን ነው? ከዚህ በፊት የነበረ አንድ ወንጌል የጠፋውን ወንጌል መሰረት አድርገው ነዋል። አሀ፣ እሱ ነው። አዎ፣ እሱን ያዙልን፣ ሳይቀላቀል ያዙልን። ሚስ ያዥልኝ፣ ይህንን ሳይቀላቀል ወደዛ፣ ሳይቀላቀል አንድ አራቱ ወንጌላውያን ምንጭ አድርገው ሲጠቀሙበት የነበረ አንድ ወንጌል ነበረ። ያንን ወንጌል መሰረት አድርጎ ነው እነዚህ አራት ወንጌሎች የተጻፉት ማለት ነው። ስለዚህ ለኢየሱስ የተሰጠ ወንጌል አንድ ወንጌል አለ። ለእሱ የተሰጠውን ወንጌል ነው ያ ወንጌል ብለን እኛ ሙስሊሞች ምናም ነው። ሳይቀላቀል ያጅልኝ፣ እሱን ያጅልኝ፣ እሱን ነው የምንፈልገው። እሱን፣ እሱን ያ ሳይቀላቀል የነበረውን ይህን ይመስላል። ሚስ፣ እሺ፣ አመሰግናለሁ።